የኮንሶዎች ባህላዊ አኗኗር በርካታ ትውልድን የተሻገረ ነው። የኮንሶ መልክዓ ምድርም በውስጡ አስደናቂ ተፈጥሯዊና ሰው ሰራሽ ቅርሶችን አቅፎ ይዟል። የሕዝቦች ታታሪነትና ጠንካራ የሥራ ባህል ከሀገር አልፎ የዓለም ሀብት እንዲሆንም አድርጓል። ሰኔ 20 ቀን 2003 ዓ.ም ነበር የኮንሶ መልክዓ ምድር የዓለም ቅርስ ሆኖ መመዝገብ የቻለውም። ታዲያ ይህ በዓል በኮንሶዎች ዘንድ ሆራ አታ ኮንሶ ተብሎ ይጠራል። በዓሉም በዞኑ ዋና ከተማ በሆነችው ካራት ለ15ተኛ ጊዜ በድምቀት ይከበራል። የኮንሶ ዞን ዋና አስተዳዳሪ አቶ ገለበ ጎልቶሞ በዓሉን አስመልክተው ለሚዲያ ባለሙያዎች መግለጫ ሰጥተዋል። እንኳን ዳግም እንኳን ለሆራታ ኮንሶ ዋዜማ እንኳን አደረሳችሁ ለማለት እወዳለሁ። እንደሚታወቀው ይሄ የምናከብረው በዓል አስራ አምስተኛ ጊዜ የሚከበረው በሰኔ 21 ላይ የኮንሶ መልክዓ ምድር በዩኔስኮ የተመዘገበበት አስራ አምስተኛ ዓመት ምክንያት በማድረግ ነው። እንግዲህ የምናከብረው ለአምስት መቶ ዓመታት ባህላዊ አኗኗርን ያዳበረው የኮንሶ ህዝብ በወቅቱ ምቹ ያልነበረ አካባቢን ወደ ምቹ አጋጣሚ ቀይሯል ሲሉ በመግለጫቸው አንስተዋል። ኮንሶ ለየታሪክ መዛግብቶች እንደሚያሳዩት ለአምስት መቶ ዓመታት በፊት እዚህ አካባቢ ይኖሬን እንደነበረ እና ይህ ህዝብ በግብርና የሚተዳደር በጥምር ግብርና ይህ አካባቢ ለኑሮ ምቹ ያልሆነ እጅግ በጣም ተራራማ ድንጋያማ ለመኖርም ሆነ ለእርሻ ምቹ ያልሆነ አካባቢ ነውና አሁንም የመሬቱ አቀማመጥ ይህን ያመላክታል። ይህን ምቹ ያልሆነ አካባቢ ተራራማ፣ ድንጋያማ የነበረውን ለእርሻ ምቹ ለማድረግ የድንጋዩን እንደ አንድ የአካባቢ ጸጋ በመቁጠር ወደ እርከን በመቀየር እና የውሃ እና የአፈር ጥበቃ በዛው አግባብ ሰብልን ለማምረትም ውሃ በዚህ እርከን ከሰሩ ተራራማም ከሆኑ የተነሳ ለጎርፍ ተጋላጭነትን ለመከላከልና ምርትና ምርታማነትን ለማሳደግ ይበልጥ እንዲረዳ የእርከን ስራ ዓለምን እያስቸገረ ያለውን የአየር ንብረት ለውጥ ቀድሞ የተረዳና በመስኖና በክትር ስራ አንቱ የተባለ ሕዝብ ስለመሆኑም አስተዳዳሪው አንስተዋል። ዛሬ ላይ ዓለምን እያስቸገረ ያለው የአየር ንብረት ለውጥ እንግዲህ ቅድም ባልኩት አመታት በፊት እነዚህ የኮንሶ ማህበረሰብ ይህን አውቆ ቀጣይ ምን ይፈጠራል በምለው ለነገ ትውልድ ምን እናስተላልፋለን የሚል በዚህ መንገድ የሰሩት የባህላዊ እሰቶቻቸው ወይንም ያላቸው እውቀት የግብርና የምህንድስና ጥበባቸው በዚህ በእርከን ሰርተው እያመረቱ እንደነበረ ነው። ዛሬም በግብርና የሚተዳደሩ በዓሉም በጋራ በመሰባሰብ ዓመቱን ያደረሳቸውን ፈጣሪ የሚያመሰገሩበት እንደሚሆን ነው በዕለቱ የተመላከተው። በዓሉም ባህላዊ ክዋኔውን ጠብቆ የሚከበርበት ስለመሆኑ አንስተዋል። ሆራ አታ ኮንሶ፣ የደስታ የአንድነትና የምስጋና የኮንሶ ባህላዊ ክብረ በዓል ስለመሆኑ በመግለጫቸው ዋና አስተዳዳሪው አንስተዋል። ይህ የትውልድ ሰንሰለትና እሴት ይህ የትውልድ ሰንሰለትና እሴት የኮንሶ ባህላዊ መልክዓ ምድር በዩኔስኮ እንዲመዘግብ አድርጓል። ኮንሶ ይሄ የስራ ባህል እንዲቀጥል ይሄ ጥንካሬ ተጠናክሮ እንዲቀጥል፣ ይሄ አባቶች ያስተላለፉት ትልቅ እሴት፣ ባህላዊ እሴቶቹ ጠንካራ የስራ ባህሉ ስራ ወዳድነቱ አሁንም ተጠናክሮ እንዲቀጥል፣ ይህንን መታሰብ አድርገው ነው በዓሉ ነው የምናከብረው እና ህብረት ስለዚህ ኮንሶ በህብረት የመስራት በህብረት ክብረ በዓል ማክበር በጣም መለያ ባህሪ የሆነው እና እነዚህ ነገሮች ከሌላው በጣም ለየት አድርገው እንዲመዘገብ ያደርጋል። በነገው እለት በዓሉን አስመልክቶ ሲምፖዚየም የሚካሄድ ሲሆን ከፌዴራል ከክልልና ከዞን የተገኙ ከፍተኛ የሥራ ኃላፊዎች እንዲሁም የዞኑ ነዋሪዎች በተገኙበት በድምቀት ይከበራል ተብሎ ይጠበቃል። ለደቡብ ቲቪ ለተጠናቀረው ዘገባ ባየበልስቲ ከኮንሶ ካራት